ሰላም ጤና ይስጥልኝ። የኢትዮ ዘገባ ቢት ሰዎች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። በኢትዮጵያ ምዕራባዊ ክፍል በምትገኘው የጋምቤላ ክልል ከደቡብ ሱዳን ጋር በሚዋሰነው የላሬ ወረዳ ድንበር አካባቢ ከጎረቤት ሀገር የገቡ ታጣቂዎች ጥቃት መፈጸማቸው ከፍተኛ የጸጥታ ስጋት ፈጥሯል። ይህን ተከትሎም ታጣቂዎቹ አንድ ቀበሌን በቁጥጥር ስር ማዋላቸው፣ የወረዳውን ዋና አስተዳዳሪ ማቁሰላቸውና በርካታ የአካባቢው ነዋሪዎች ከመኖሪያ ቀያቸው መፈናቀላቸው የተለያዩ ምንጮች ገልጸዋል። የጋምቤላ ክልል ከደቡብ ሱዳን ጋር ረጅም ድንበር የሚጋራ ሲሆን ከጎረቤት ሀገር በሚከሰቱ የፖለቲካ አለመረጋጋቶችና የውስጥ ግጭቶች ምክንያት የሚፈጠሩ የጸጥታ ችግሮች ወደ ኢትዮጵያ ድንበር አልፈው ሲገቡ በተደጋጋሚ ታይቷል። በአሁኑ ወቅት በላሬ ወረዳ ጥቃትን ፈጽመዋል የተባሉት ታጣቂዎች በደቡብ ሱዳን ውስጥ ከመንግስት ኃይሎች ጋር በግጭት ላይ እንደሚገኝ የሚነገርለት የሱዳን ህዝቦች ነጻነት ንቅናቄ የተቃዋሚ ቡድን አባላት መሆናቸውን የአካባቢው ምንጮችና የመጀመሪያ ዘገባዎች አመልክተዋል። ታጣቂዎች ወደ ኢትዮጵያ የገቡት በደቡብ ሱዳን በኩል በተከፈተባቸው ተኩስ ምክንያት ድንበር ጥሰው በመሸሽ እንደሆነ ቢነገርም የኢትዮጵያን ድንበር ከተሻገሩ በኋላ የፈጸሙት ድርጊት ግን ስጋቱን አባብሶታል። ታጣቂዎቹ የኢትዮጵያን ሉዓላዊ ድንበር ጥሰው የገቡት በላሬ ወረዳ ስር በምትገኘው የፒጋግ ቀበሌ በኩል ሲሆን በተለይም ቢልኩን ተብሎ በሚጠራው የድንበር መንደር ላይ ትኩረት አድርገው ጥቃት እንደፈጸሙ ተገልጿል። የአይን እማኞችና የአካባቢ ምንጮች እንደሚሉት ታጣቂዎች ወደ አካባቢው ከገቡ በኋላ በሰላማዊ ነዋሪዎች ላይ ተኩስ ከፍተዋል። እንዲሁም በርካታ የመኖሪያ ቤቶችን በእሳት አቃጥለዋል። በዚህም ሳቢያ ቢልኩን የተባለችው መንደር ሙሉ በሙሉ በሚባል ደረጃ በታጣቂዎች ቁጥጥር ስር መዋሏን የወረዳው ኃላፊዎች ተናግረዋል። በድንበር አካባቢ የተፈጠረውን ውጥረት ለማርገብና በደቡብ ሱዳን የተቀሰቀሰው የእርስ በርስ ግጭት ወደ ኢትዮጵያ ድንበር እየተዛመተ ያለበትን ሁኔታ ለመገምገም እንዲሁም የአካባቢውን ሕዝብ ለማረጋጋት ወደ ስፍራው ተንቀሳቅሰው የነበሩት የላር ወረዳ ዋና አስተዳዳሪ አቶ ቶክሞንግ ሐሙስ ሚያዝያ 23 ቀን 2017 ዓ ም ባልታወቁ ታጣቂዎች በተከፈተባቸው ተኩስ ቦክስላቸው ተረጋግጠዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መግለጫ እንዳስታወቀው አስተዳዳሪው በቀኝ እግራቸው አካባቢ በጥይት ተመተው የቆሰለ ሲሆን በአሁኑ ወቅት በጋምቤላ ከተማ በሚገኝ የመጀመሪያ ደረጃ ሆስፒታል የሕክምና ክትትል እየተደረገላቸው ይገኛሉ። ምንም እንኳን ጥይቱ ከሰውነታቸው ውስጥ ባይወጣም የጤንነታቸው ሁኔታ በአንጻራዊነት የተረጋጋ መሆኑን የወረዳው ኃላፊዎች ለዜና ምንጮች ገልጸዋል። ከአስተዳዳሪ ውጪ በሌሎች ሰዎች ላይ የደረሰ ጉዳት ስለመኖሩ እስካሁን የተረጋገጠ መረጃ የለም። በታጣቂዎቹ ጥቃትና አካባቢውን መቆጣጠር ምክንያት የተፈጠረው የጸጥታ መደፍረስ የቢልኩን ከተማ መንደርና ና የአካባቢው ነዋሪዎችን ከፍተኛ ፍርሃት ውስጥ ከትቷቸዋል። በዚህም የተነሳ በርካታ ዜጋዎች በተለይም ሴቶችና ህጻናት ለመኖሪያ ቀያቸው በመስጋት ወደ ላሬ ወረዳ ዋና ከተማ ወደ ሆነችው ኮርገንግና ሌሎች በአቅራቢያ ወደሚገኙ አስተማማኝ ቦታዎች እየተፈናቀሉ መሆኑ ተዘግበዋል። ይህም አስቸኳይ የሰብአዊ እርዳታና ድጋፍ የሚያስፈልገው ሁኔታ መፍጠሩን አመላካች ነው። የአካባቢው የጸጥታ ኃይሎች ማለትም የወረዳው ፖሊስና የአካባቢው ሚልሻዎች ሁኔታውን በንቃት እየተከታተሉ እንደሆነ ተገልጿል። ሆኖም ግጭቱ ተባብሶ የከፋ ሰብአዊና ቁሳዊ ጉዳት እንዳይደርስ፣ እንዲሁም ተጨማሪ የሰው ህይወት እንዳይጠፋ በመስጋት ለጊዜው ቀጥተኛ የጻፋት ኦክስ ከመክፈት መቆጠባቸውን የወረዳው ኃላፊዎች ተናግረዋል። የወረዳው አስተዳደር ከአካባቢው አቅም በላይ የሆነውን ይህን የጸጥታ ችግር ለመቋቋም በአስቸኳይ ከክልሉ መንግስት ተጨማሪ የጸጥታ ኃይልና የሎጂስቲክስ ድጋፍ እንዲላክለት ጥያቄ ማቅረቡ ታውቋል። የጋምቤላ ክልል ፖሊስ ኮሚሽንም የወረዳው ፖሊስ ከኑዌር ዞንና ከፌዴራል የጸጥታ ማዋቅሮች ጋር በመቀናጀት ሁኔታውን በቅርበት እየመረመረና የክትትል ስራ እያከናወነ መሆኑን አስታውቋል። በተጨማሪም የክልሉና የኒዌር ዞን ከፍተኛ የመንግስት አመራሮች የጸጥታ ኃላፊዎችና የብልጽግና ፓርቲ ተወካዮችን ያካተተ ልዑክ አርብ ሚያዝያ 24 ቀን 2017 ዓ.ም ተብረት የተፈናቀሉትን ዜጎች በአካል ለማግኘት ለማጽናናትና የአካባቢውን ወቅታዊ ሁኔታ ለመገምገም ወደ ኮርገንግ ከተማ ማምራታቸው ተገልጸዋል። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።